እውነት እራሷ ሀና ዮሐንስ ነች ወይስ ደግሞ ተመሳስላብኝ ነው? እኔ ያየሁትን ማመን አልቻልኩም። እዩዋት ተመልክቷት የት አደረሰችው ያን ሁሉ ጭቃ እንበለው፣ በቃ ጭቃ አፈር ነህ ተብለን የለ የት ደርሶ ነው ጋይስ መንኮድና። የሰው ልጅ ከጣረ የሚፈልገውን ነገር ማግኘት እንደሚችል በእሷ ነው የተረዳሁት ወይስ ደግሞ ቲክቶክ ላይ እንደሚባለው ወጣ ያለችው ከኢትዮጵያ ወጣ ብላለች፣ አይደለም ሸለት ሸለት ሸለት አድርገሽው ነው ወይ እየተባለች ነው፣ አስደርገሽው ነው ወይ እየተባለች ነው። ሰርጀሪ ተሰራሽ ወይ ተሰርተሻል የሚልም አለ። በእርግጠኝነት እሱን ፈጣሪ ይወቅ፣ ግን እኔ አድንቄያታለሁ። ሰው የሚፈልገውን ነገር ለማግኘት በየትኛውም ልክ ታግሎ ጥሮ ግሮ ቢዘገይም ጊዜ ቢወስድም እንደሚቻል ነው ያየሁት። የእውነት አይታችሁታል። ለውጧት በጣም በጣም ሰማይና ምድር እኮ ነው። እያመጣችሁ የሚገርም ነው። እኔ እኮ ማውራት ሁሉ አልቻልኩም እሷን እያየዋት ብቻ ተመልክቷት። እንዴት አባቷ እንዳማረባት ቅጥነትማ ወይ እኔ ቀጥንኩም ብዬ ከዚህ በኋላ አላማረርም። ቅጥነት በራሱ ውበት ነው ለካ።